አንዳንድ ጻፎ ያስታወሳችሁ ሴጋው አደም በደም ሆነ ምናምን የተባለው ጊዜ ሰው እንዳታስገቡ እኮ እንትኖች እርፉ። ሴጋው ተመታበት የተባለ ጊዜ ታስታውሳላችሁ። ማን ሙለር ወይት ወይት ብሎ እየተሳደብኩኝ ነው። ሰው አታስገቡ፣ ሞዴሬተሮች ረፉ እንዴ። የዛን ጊዜ ሴጋው ተመታ ሁኔታ ያወረቀ አንደኛ እሱ። ከዛ ምን አልኩት፣ ቪዲዮውን ስጠኝና፣ የትግራይ ሕዝብ የዛን ጊዜ እየተሳደበ ነበር። ቪዲዮውን ስጠኝና፣ እኔም እንዳስፈራራው። ምክንያቱም ሕዝብ እያረገጠው እንትን አሻፈረኛለ በቃ እንዲህ ነው እንዲህ ነው። ከዛ በኋላ ከሰደበኝ ግን በነጋታው እ አጋድሞ ረገጠው። ማርያም ከዛ በኋላ በል ቪዲዮውን ስለው ምን አለኝ? እኔ እኮ ቪዲዮ የለም። ምን ሆነው ከንቁርቲ ጋር ያለው እንደዚህ ነው ምን እዚህ ሶሻል ሚዲያ ላይ ከተጋሩ ሊነኩ የሌለባቸው እሳት ወይም መርዞች አሉ። አሌክስ እና ኪያ ናቸው። ኪያ ላይ ኪያ ላይ ተቃታላችሁ። አሁን ኪያ ላይ ተቃታላችሁ። ከትግራይ ልጆች መርዞች እነሱ ናቸው። ትግራይን ከነካችሁ እነሱ ከጀመራቸው አያልቅም። ህዝቡ እንዳለ ነው ሆ ብሎ የነሳ ብላለች። ሊያሾ ሊያሹ ብሎ ነው ያለው የና የራገረኛ ራሱ ራሱ በጣም ምትፈራ

የምታወራቸው ስልክ እነሱን ለራሱ ቆይ ለታ ነገር ነው ስልክ ምን አለኝ መሰለሽ በፕሮሚስ ቀለበት ያባሰርንበት ቀን በምሽቱ ነው በንጋታው ከዛ በኋላ ከቤታ ጋር ደውልም ምን አለኝ ቤታ የምን ነው ግን ፕሮፖዝ ያደረገላት ምናምን አለችኝ፣ አለ አይ ምን ከዛ ቤታ ደሞ አሜሪካ ለመምጣት እንዳይሆን አሜሪካ ነው ለማምጣት ብሎ ነው ያገባ ነው ቀለበት ያሰረላት አለኝ አለችኝ። እንደን ወረቀት ስለሌለው ለወረቀት ፈልጓት ነው ነው ቀለበት ያሰረላት ብላ ነገረችን።

የቆይ ቡና ጠጡ ማለት እኮ የቡና ጠጡ አስበው። እንግዲህ ቡና ጠጡ ሴት ናት። ቡና ኑ ጎረቤት እየተጠራ ነው ቡና ጠጡ የሚባለው እንጂ ወንድ ልጅ እንዴት ነው ነው ቡና ጠጡ ብሎ የሚያወጣ እስቲ ንገረኝ። እግዚአብሔር ቆይ፣ ሌላ ሌላ ላይ ሰደበስ አናጣም። ቆይ ሌላ ሰደበ እናስገባለን ወይ ተናገር። እኔ እኮ ቅድም ሼር ሲያደርጉልኝ እኔ ምንድነው ቡና ጠጡ ምናምን ስባል? ምንድ ነው ቢሄድ ደግሞ ዝም ብዬ እንደ እንትን ባይቶ ወይ ቡና ጠጡ ወይ ለሁሉም ነገር ደሞ የራሱን ፖስት የሚያደርገው። በቃ ሰው አንተ ንግርህን ላይ ወድቆ ካልተነጠፈ በቃ አንተ ወዳጅ ሊሆን አይችልም። በአንተ የተናገርከውን ነገር ከተቃወመ በቃ የግድ አንተ ጠላት ነው። በዛ ዞር ብለ፣ የሚገርመኝ የሚገርመኝ ደግሞ ራሱን የተናገሩን ቆርጦ እዛ ያስገባል ራሱ የተናገራትን ቆርጦ እዛ ያስገባዋል። ራሱ የተናገሩን ቆርጦ እዛ ያስገባዋል። ምን አይነት መሃይም ድብል ፋራ ነህ አንተ፣ ጀዝባ አለቅላቂ የአውቶቡስ ሰራ ትኬት ቆራጭ መሃይም ጅብ አጋሰስ አንተ ጅብ በል በሊት ታውቋ ያሳይሃሉ ጋሲዩት ማን ነው እያላችሁ ያላችሁት? ይሄ ቡና ጠጥ የሚባል ይሄ ቡሽቲ እሱ የሱ አካውንት ነው። ይዩት፣ ይዩት የሱ አካውንት ነው። 24 hours ስለ ሴቶች ስለ ሴቶችን ሲሳደብ ሴቶችን ሲረግ ሴቶችን ሲያንቋሽሽ ሴቶችን ሲል ነው የሚውለው። ኢቭን ሀቢባን ሰርባት ይሆናል። ቆይ ያገኘዋል ማለት ልጣጫ አንተ ጥንብ የጠነባ የቁም ሬሳ የሰላሳ ቀን ሬሳ አንተ ጥንብ ማያይን ድብል ፋራ አንተ ጀዝባ፣ ቆይ አሳያለሁ። ከቤት ነቅነቅ ብለ መጥቶ ኢቭን ኢቭን አንተ እዛ ካናዳ የሚባል ከአንድ ስቴት ወደ አንድ ስቴት እንደ ልብ መዞር አችልም። አንድ ሚትሮ ነጭ ቁሞት እኔ ከኔ ጋር ኳፈት ቀርበ እንደዚህ ብዬ ነው